ዘእይመ ዘእይበት ተባሂልዩ ሞት ህልፈት በመንግስቱ ሽረት የለበት። ዘተወልደ ማርያም ቅድስት ድንግል ዘተወልደ ማርያም ከምትሆን

ለሱድር ስርግ እንጂ ኃጢያት አይስማማውምና ለውሃ ባህሪ ቁረት እንጂ ውየት ለእሳት ባህሪ ውየት እንጂ ቁረት እንደማይስማማው ሞርማንቱ ስበንዙሓ ተባያአትሁ እግዚአብሔር እንዲል፣ ሕውሩ ጽንኡ አለ ሰውሩ ጽኑ ቢሉት በህልፈት ቆሞት ይለወጣል። ሕልፈት ሁላትየ ህማም ድካም ይስማማዋል

የሌለበት በተወደ ማርያም ቅድስት ንግሥት ልጅ ክብርት ከምትሆን ከእመቤታችን የተወለደ ነው። አቤቱ ይቅር በለን፣ እዘንልን፣ ባራለን። ይህን መላእክት ተናግረውታል ያሉ እንደሆነ በጠቃህ ክብርህን ስጠን ማለት ነው።

ተሰመስ ወተሰቅለ ድበ እሰመስከል በመልእተመስከል የተሰቀለ ለተሰቀለ ለወንጀል ሀተታው ለወንጀል ነው። ከዚህ እሰመስከልን ከዚህ ይናገሩታል። ታመመበት ፈላስፎችን ሰው ስቦ ልጅን አድርጉልኝ አላቸው። የማይቻላቸው የማይቻላቸው ቢሆን ይንጉስ ነውና የንብ ምክሪ መስሮታል። የንስርን እንቁላል አንጥተ ከግንቡ ዝጋበት። ንስር ገሉ እንቁላሉ ከዚያ እንዳለ አውቆ ከገነት እንጨት ቆርጦ አምጥቶ ግንቡን ይመተዋል። ግንቡ ይሰነጠቃል። ንስር እንቁላሉ ጊዜ ይሄዳል። በዚያ እንጨት ምክንያት ልጅ ይፈወሳል አሉት። እሱም ንጉስ ነውና ንጉስ ላስፈልግ ባለ ጊዜ።

ሁለተ ይህስ ሁለተኛ ሰለሞን ሰለሞን ሰለሞን ሉን ሁለተኛ ሰለሞን ቤቱን ሲሰራ ይህን ቤተ መቅደስን ሲሰራ ይህን እንጨት አስፈርጦ አንትጦ መካል እያደርጉት አጥሮባቸው ህቦን እያደርጉት አጥሮባቸው። መቃን ቢያደርጉት ረዝሞባቸው እንዳይቆጡት እንጨቱ መልከ መልካም ነውና አሳስሯቸው፣ ከመደባባይ ወድቆ ይኖር ነበር። ንግሥተ አዜብ ይላታል፣ የሀገራችን ንግሥት ናት። ሳምሪን የሚባል ነጋዴ ወዳጅ ነበራት። የሰለሞንን ጥበብ እያመጣ ይነግራት ነበር። በጆሮ የሰሙትን በዓይኑ ቢያዩት ይረዳልና ብላ ሂዳ ለመረዳት ስትፈልግ ከሀገራችን ከሚገኘው ዙባት ታንከራ ወደ ኢትዮጵያ የሚባለውን በሀገራቸው የማይገኝ በሀገራችን የሚገኝ ሉል አሞተ ሀያ ወርቅ ይዛ ሄዳለች። ስትሄድን በየመንገዱ ስታዘር እያዘራች ሄዳለች። ስለምን ቢሉ ስትመለስ ምግብ እንዲሆናት የሰው ገንዘብ እንዳትዘርፍ ነው። ከዚያ እንደደረሰች ከእግሯ እንደ ሚዳቋ ቀንድ እንደ አህያ ሰኮና ቢሉ ያለ ነበረባትና ብላቴናው አይቶ ሂዶ በደመድህ የማይታይ ነገር የለም፣ የማይመጣ ሰው የለም። እንዲህ አይነት ያለባት ሴት አለች፣ ትግባወ አለው። ግቢ በላት አለው። ይህን ገባኔታ ምላት እንጨት ብትራመድበት ከእግሯ ወርቆ ወርቆላታል። በዘመናቸውም ሐሰት አይታወቅምና የሌልላት መሆኑን አይቶ ብላቴናውን በዐይነ መዐት አየው። እሱም ንጉሥ ሆይ እኔ ሴ ዓመት ንገስ ሳላይ አላየ አልነገርኩህምና ጠይቀህ ቅጣኝ አለው። ቢጠይቃት አዎ ነበረብኝ፣ ነገር ግን በደጂ ግባሬ ታምራት እንጨት አለ፣ ያ ስራመደው ወድቆ ወለቀልኝ አለችው። ያን ጊዜ እሱም አንድ ብር እሷም አንድ ብር ከሁለቱ ሁለት ብር አምጥተው ሸበውታል፣ ለብጥፈውበታል፣ ገብረውበታል። ከእነሱ በኋላ ሞተ። ሀያ ነገስታት ነግሰዋል። እነሱም በዘመናቸው አንዳንድ ተአምራት እያደረገላቸው አንዳንድ ብር ይሸበውት ነበር። ሰላሳ ብር ይሆናል። በዚህ ጊዜ ብሩም ለይሁዳ ሰጥተውታል። ለይሁዳ ሰጥተውት ጌታን ገዝተውበታል። ጌታ አይሁድ በእጀቱ ጌታን ሰቅለውበታልና አንድም ሁለተኛ ሰለሞን ሁሉ አዋጅ አዋጅ ነግሮ ዘመተ። በዚህ ጊዜ ሁሉ ሲረዳው ንስር ሳይረዳው ቀረ። በበቀል የንስሪ ገልገል አምጥቶ አምጥቶ ከግንቡ አስፈልጎ አምጥቶ ከግንቡ ዘጋበት። ንስሪ ገልገሉ ከዚያ ከዚያ ግብ እንዳለ አውቆ ከገነት እፀ በለስን ቆርጦ አምጥቶ ግንቡ መታበት፣ ግንቡ ተሰነጠቀ። ንስሪ ገልገሉን ይዞ ሂደዋል። ንስሩን በዚህ ገልገሉን ይዘ ሂደዋል። ይህን በዚህ ጨበለስ ጌታን ሰክለውት በእንጨቱ ጌታን ሰክለውበታል። ይህ እንጨት ሰለሞን ቤቱን ሲሰራ ሰረገላ አድርጎ ሰርቶት ነበርና ንዑሳን አጋንንት በዚህ እንጨት ምክንያት ንዑሳን አጋንንት እየተገለጹለት እያሰረ በሕንድ በኩል ጉድጓድ አስከፍሮ ያስራቸው ነበር። አቋሙ ወዘ ያሳቸው ነበር። ሌላው አዳም ሎጥ በእንባሩ ያበቀለው ተከርካ በዚያም ሰቅለውበታል። አዳም ሁለተኛ፣ ሦስተኛ፣ አራተኛ አዳም የበላው ተበለስን በዚያም ሰቅለውበታል። አወተት የሆኔ ሲቸኮምበት የነበረ እጸደንባዝ በዚያም ሰቅለው ሰቅለውታል አንዱ እጀታ በፍኖተ ቤታንያ የረገማት ዕፀ በለስ በዚያም ሰቅለውበታል። ዘቼወት የወጣበት እሰሰግላም እነዚህ ሰባት እጀቶች አንድ አድርገው ሰቅለውበታል። እንዴት አድርገው ይሰቅሉበታል ቢሉ አቋሙ አንድ ነው። አግዳሚው ከነዚህ ሁሉ ሰብስቦ በሙሻ ዘር አስረው በብረት ጠርቀው በዚህ ሁሉ አስረው ሰቅለው ጉጀታ ሰቅለውታል። ይህም ሊታወቅ በግብፃውያን የእጅ መስቀል ይታወቃል። ግብፃውያን የእጅ መስቀል ሲይዙ አቋሙ አንድ አድርጎ አግዳሚውን ከብዙ እንጨት ሰብስቦ በሙሳ ዘር አያይዘው በብረት ጠርቀው ይዳና ዛለ ሁለተኛው ከእርከ ሙታን ተለይቶ የተነሳው ነው። ወተን ሰዓት ሀተታው እንደ ወንጀል ነው። አዘ በስሩሃት ውስተ ሰማያት አርገ በስልጣን በብርሃን በቅዳሴ በክብር ወደ ሰማይ አርነገ ወነበረ በይመን አሉ በአባቱ ሪና ኖረ ተቀመጠ ነበረን ቢል ቦታ ተቀመጠለት የተቀመጠ አይደለም። በክብር በኩልነት በአንድነት ሲል ነው እንጂ መብሄለ ማን ያየምር አዎ ተባሂዶ ቶም በክብር እንዲል። ዳግና ይመሰለቱሃ ዳግመኛ በስልጣን በብርሃን በክብር በቅዳሴ ይመጣል። ይኮነን ሕያዋነ ወሙታነ ሕያዋንን ሙታንን ይፈርድ ዘንድ አንድም ሕያዋንን ሙታንን ይገዛ ዘንድ ዳግመኛ በብርሃን በስልጣን በቅዳሴ በክብር ይመጣል ይኮንን ሕያዋን ወሙታን አለ። ሕያዋን ያላቸው ጻድቃን ናቸው በነብስ ሕያዋን ናቸውና። አንድም በነብስ ሕያው የሚሆንበትን ስራ ይሠራልና። አንድም የሕያው ባህሪ የመንፈስ ቅዱስ ማደሪያዎች ናቸውና ሕያዋን አላቸው። አንድም ሞታን ያላ ናቸው በነብስ ሙታን ናቸውና፣ አንድም በነብስ ሙታን የሚሆኑበትን ስራ ይሰራሉና፣ አንድም የሙቡተ ባህሪ የንያውሎስ ማደሪያዎች ናቸውና፣ አንድም ጣርቃንን ሕያዋን ሙታን አላቸው። ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲያው ዓለም። አንድም ሙታን አላቸው በስጋ ሕያዋን አላቸው በነብስ አንዴም ሙታን አላቸው እስከ ዕለተ ሞት ድረስ ሕያዋን አላቸው ከዕለተ ሞት በኋላ። አንዴም ሙታን አላቸው እስከ ዕለተ ምጽአት ድረስ ሕያዋን አላቸው ከዕለተ ምጽአት በኋላ። አነ ብሙት በሃበ ዓለም ወዓለምኒ ሙት በሃብየ እንዲል። አንዴም ሙታን ሕያዋን አንድ ወገድ ነው። እህተም ሙታን ሕያዋን ያላቸው ኃጣት ናቸው ብሎ ሕያዋን አላቸው በሥጋ ሙታን አላቸው በነፍስ አንድም ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዲያው ዓለም። አንድም ሕያዋን አላቸው እስከ ዕለተ ሞት ድረስ ሙታን አላቸው ከዕለተ ሞት በኋላ። አንድም ሙታን አላቸው እስከ ዕለተ ብጽሐት ድረስ ሕያዋን አላቸው እስከ ዕለተ ብጽሐት ድረስ ሕያዋን አላቸው ከዕለተ ብጽሐት በኋላ ፀላይቴ ሕያዋን ወይ ሄዩሉን እንዲል አንድም ስጋ ሰው ከሆነ ስጋ ከለበሰ የማይሞት የለምና ሙታል ሰው ከሞተው ሰው ከሆነ የማይነሳ የለምና ሕያዋን አላቸው። ሳለነዚኦ ዋ ቅዱስ ስሉስ እግዚአብሔር ሕያው ተሰሃለነ እግዚኦ አቤቱ ልዩ ቅዱስ ስሉስ ልዩ ሰዎስት እግዚአ ሕያው እግዚአብሔር አቤቱ ይቅር በለን ማለን። ሰዎስት ዘጠኙን ቅዱስ ከዚህ አተናግሮ አስረኛውን ቅዱስ ከዚህ አመጣው። ሰዎስቱ የዘጠኙ አለመላየት አስረኛው የእኛ የነበ የገባንበት ነውና የእኛ ነውና፣ አንድም ሦስቱን አንድ ወገን ሦስቱን አንድ ወገን አድርጎ የሦስትነት አስረኛውን የአንድነት ምሳሌ ለአት ሦስትነት ልዩ ሦስት አለ አብርሃም ለኢሳቅ ለአይቆው ለጳውሎስ ለጢሞቴዎስ ለስልዋኖስ የስም የአካል ሦስትነት ቢኖራቸው የባህሪ የሕሉና የፍትድ የስልጣን አንድነት የላቸውምና ልዩ ሦስት አለ ዘአሐዱ ሰለስቱ ወዘ ሰለስቱ